boy becoming a man. Lamine Yamal, what a story. ላ ማሲያ የእግር ኳስ ተአምረኞቹ መናኸሪያ። በዚህ ድንቅ የኳስ ማዕከል ስለ እግር ኳስ ውበት ይማራሉ፣ ኳስን ይወዳሉ፣ በኳስ ይዝናናሉ በኳስ ይዘንጣሉ በኳስ ይሞሸራሉ በኳስም ይነግሳሉ። ዋናው ነገር እድሉ ተገይቶ የንስራይን ካላቸው የላማስያ ተስጦ መልመያዎች ተመዝነው እዚህ ድንቅ የካታሎንያን የኳስ ትምህርት ቤት መድረሱ ላይ ነው። ከዛስ ከዚያማ ነገር ሁሉ አልጋ ባልጋ ነው። ላማስያ ለተስጦ ልዩ ክብር አለው። ህፃናት እሳት በላሱ መልሚያዎች ይታያሉ፣ ይታደናሉ፣ ይፈተሻሉ። ከታመነባቸው ላማሲያ ይደርሳሉ። እግር ኳስን በእውቀት ይማራሉ፣ በስነ ምግባር ታንጸው ይጎለብታሉ። ማረፊያቸው ኃያሉ ክለብ ባርሴሎና ይሆናል። ከላማሲያ ተነስተው የእግር ኳስ ዓለምን በመዳፋቸው ይጥላሉ። የኳስ ጨዋታ የውበት ምስጢር ሆነው ወደ ኮከብነትም ይቀየራሉ። ሜድ ኢን ላማሲያ። በላማሲያ ከካታሎኒያን ባህል ጋር የተሰሩት የተቀሸሩት ወጣት አፍላ ከዋክብቶች ሲያስደንቅም በዮሐን ክራይፍ ቅኝት በቶታል ፉትቦል ቀመር በባርሴሎና ስታይል የዓለም እግር ኳስን ወረው ይቆጣጠራሉ። እግር ኳስም ከጠላጆቹ ወገኖች አንደኛው ክንፍ ነፃ ይወጣል። ተስጦም ይነግሳል። ከሜዳው ሮንዶ በአንድ ሁለት በአንድ ሁለት ያንጸባርቃል። በተክለ ሰውነታቸው ደቀቅ ያሉ፣ በአእምሯቸው የፈጠኑ፣ በተፈጥሮ ተስጦ የታደሉ፣ በላቀ የላማሲያ ስልጠና የእግር ኳስ አሁን የተማሩ ወጣቶች በባርሴሎና ቀለም የፉትቦል ዳንኪራው መሪ ይሆናሉ። ከድንቆቹ መሃልም አንዱ ከሁሉ ለየት ያለ ተአምረኛም ይፈጠራል። እግር ኳስም ለማይነጥፈው የእግር ኳስ ጠበብቶች መፍለቂያው ላ ማስያ ዘላለማዊ ምስጋናን እያቀረበ በዘመን ቀለም ለንግስናው ብቅ በሚሉ አውራ ኮከቦች ተወዳጅነቱን እንደያዘ ይቀጥላል። ላ ማስያ ላሚን ያማል የትም የሌለው የወቅቱ የዓለም እግር ኳስ ጸጋ በረከት ሜድ ኢን ላ ማስያ የባርሴሎናዊ የጀርባ አጥንት የባርሳ ዳግም ወድቆ መነሳት የጸናው መሰረት ላማሲያ፣ ላሚን ያማል ገና በ17 ዓመቱ እግር ኳስ ለካ በዚህም ልክ በዚህም የተለየ ከፍታና ጥበብ ደረጃ በቀላሉ መጫወት ይቻላል ወይ? ሁሉን እያስባለ የሚገኘው የትም በምድራችን ከላማሲያ ውጭ ተፈልጎ ማይገኘው ምታተኛው የሊዮኔል ሜሲ አልጋ ወራሽ በራሱ ቀለም በራሱ መንገድ እየነገሰ ያለው ኮከብ፣ አድማጮች እርሱ ሊቨርፑል የ30 ዓመት የሊግ ታይትል እርግማኑን የኮቪድ-19 ወቅት ሲቀርፍ ገና የ11 ዓመት ህጻን ልጅ ነበር። አርሰናል ለመጨረሻ ጊዜ የፕሪምየር ሊግ ዋንጫን ሲበላ አልተወለደም። ዩናይትድ የድል አባቱ ሰር አሌክስ ፈርጉሰንን በክብር ከሸኘ በኋላ እንደቆመ ሲቀር ገና የአራት ዓመት ህጻንም ነበር። ስፔን በ2010 በታሪክ ለመጀመሪያ ጊዜ ከማዲ በሀገር የዓለም ዋንጫውን ስታሸንፍ ገና የሁለት ዓመት ጨቅላ ነበር። በአንፊልድ ና ኦልትራፎርድ በባርሴሎና መለያ መጫወትን የሚመኝ የሮናልዲኒዮ፣ ሊዮኔል ሜሲ ና ኔይማር ጁኒየር አድናቂ ነው። ላሚን ያማል ይባላል። ለእግር ኳስ ንግስና የተቀባው ምትሃተኛ ላሚን ያማል በትሪቡን የኮከቦች ገጽ ኤፍሬም የማነነኝ። ላሚን

አድማጮች የፒያቼንዛው ጋኔን የሶስት አምስቱ ለት ጨዋታ ቀመር አባት ሲሞኒ ኢንዛጊ ባለፉት ስምንት አስር ዓመታት እንዲህ አይነት ተጫዋች አላየሁም በፍጹም ላሚን ያማልን የመሰለ የለም ከዲማርኮስ ከባስቶኒ ከባርሴሎና እስከ ሚላን በዛም የማይረሳ ድንቅ የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ምሽት ግራና ቀኝ አወዛወዛቸው ተከላካዮቹን ፈታኝ ለት የማይዘነጋው ሲሞኒ ኢንዛጊ ላሚን ያማል አዲሱ የእግር ኳስ ንጉስ መሆኑን ጠቁሟል በ13 ሶስት ጎል የደርሶ መልስ ትዕይንት በተጠናቀቀው ጨዋታ በኢንተር ባርሴሎና መካከል ለነበረው ድንቅ ፉክክር ይሄ 17 ዓመት ወጣት ከድሜው በላይ ሁሉን ነገር በቀላሉ መፈጸም የሚችል ምታተኛ መሆኑን ኢንዛጊ መሰክራል። ከስፔን ንጉስ እስከ ዴቪድ ቤካም ከቴሪ ዳንኤል ኦነሪ እስከ ካርሎ አንችሎቲ፣ ዲያጎ ሲሞኒ፣ ዴላፎንቴ፣ ዣቪ ሄርናንዴ፣ ሳንስ ፍሊክ፣ ሉዊስ ኤንሪኬ ላሚን ያማል ከድሜው በላይ የበሰለ የልዩ የእርሱ ብቻ የሆነ ተስጦ ባለቤት እንደሆነ ይመሰክራሉ። ሃንስ ፍሊክ የባርሴሎናው ስልጠና ህይወት መልካም ስራቸው ዋናው ተዋናይ ላሚን ያማልን በአድናቆት ቃላት ለመግለጽ ይቸገራሉ። እስከ 27 አዲስ የባርሴሎና ኮንትራት የፈረሙት ጀርመን አሰልጣኝ እርሱ ይላሉ፣ ላሚን ያማል ጂኒየስ ሲሉ ይገልጹታል። የእግር ኳስ ስፖርት ታላቁ ባለታሪክ ለመሆን ሁሉ ነገር ያለው። አሁን ላሚን ያማል ልጅ አይደለም፣ ከእድሜው በላይ የበሰለ አሸናፊ ኮከብ፣ የባርሴሎና አዲሱ ምልክት፣ የነገው ተስፋ ላሚን ያማል ሽንፈትን የሚጠላው ምታተኛ ሲሉ ሀንስ ፍሊክ ጀርመን አሰልጣኝ ለኮከባቸው የአድናቆት ቃላት ያጥራቸዋል። What a story. አድማጮች በ17 ዓመታችሁ ምን ታደርጉ ነበረ? በ17 ዓመታችሁ አሁንስ የት ነው ያላችሁት? መልሱን በያላችሁ በት ለእናንተ ልቶና እርሱ በ17 ዓመቱ ሀገሩን የአውሮፓ ሻምፒዮን አድርጓል። ላሊጋውን አሸንፏል። የንጉሥ ዋንጫውን ድል ነስቷል። ለባርሴሎና መቶ ጨዋታ ተሻግሯል። የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ምርጡን ምሽት አሳይቶናል። በዓለም አደባባይ በኳስ ምታቱ መነሻውን ከላ ማሲያ አድርጎ እንደ ልቡ ከተቀናቃኞቹ ፊት እየዘነጠ ነው። የላፉሪያ ሮሃ ብሔራዊ ጀግና ተፈጥሮ ያደለችው ድንቅ የኳስ ተስጦን ይዞ የዓለም እግር ኳስ ጸጋ፣ በረከት የሆነ ገና በ17 ዓመቱ ከእልፍ የማይታመኑ ስኬቶቹ ጋር የእግር ኳስ ንግስናውን ዘውድ የተቀባ የላ ማሲያ ምትሃተኛ፣ የባርሴሎና ምልክት፣ የላፉሪያ ሮሃ ኩራት፣ የዓለም እግር ኳስ ስጦታ ነው ላሚን ያማል። ኳስ በነፃነት ይቀበላል፣ መልሶ ይሰጣል። እንቅስቃሴው ሰርከስ ይመስላል። አንድ ለአንድ ማቆም የማይታሰብ ነው፣ አንድ ለሁለት መከራ ነው፣ አንድ ለሶስትም አደጋ ሆኗል። ኳስ ሲይዝ ያምራል። የኳስ ቁጥጥሩ ተአምር ነው። ከግራ እግሩ ማጂክ ጋር ቅጽበታዊ ጨዋታን የመረዳት ተስጦ የተለየ እንደ ቀልድ በነፃነት ከተከላካዮቹ ፊት በሜዳው የሚፈጽማቸው ፊንታዎቹ፣ አስደናቂ ጎሎቹ፣ ሮኬት ሹቶቹ፣ እይታው፣ የተክለ ሰውነት፣ የአይምሮ ጥንካሬው፣ የላቀ ራስ የምተማመን መንፈሱ አስደናቂ ነው። በዚህ ወቅት ከላሚን ያማል ፊት መፋጠጥ የህይወት ዘመን ማይሽር መከራ መሆኑን ሂዱና የኢንተረሳቴ ላሱ ተከላካዮችን ጠይቁ። ላሚን ያማልን ከሜዳው ይዛለው ብሎ መፎከር እንደማይታሰብ የትም ሳይርቁ ሂዱና ከኑራ ዚሪዎቹ አለቃ ሲሞኔ ኢንዛጊ ያረጋግጡ እርሱ የላማሲያው ዳይመንድ ነው የትም የሌለው የእግር ኳስ እጹብ ድንቅ ተስጦ ላማሲያ ከዣቪ ኢኒስታ ቡስኬት ሜሲ ፒዮል ፒኬ ፋብሪጋዝ ቫልዴዝ ጆርዲ አልባ ቦያን ኪርኪች ፔድሮ በኋላ ባርሴሎና ከአስተዳድራዊ ፋይናንስ ቀውሱ ጋር ከከፍታው ወርዶ መከራውን ሲበላ ዳግም ለካታሎኒያኑ ታላቅነት ኮትኩቶ ላሳደጋቸው ገናና የደረሱ የእግር ኳስ ተአምረኞች ላሚን ያማል ፓኦ ኩባርሲ አሌሃንድሮ ሮባልዴ ፔድሪ አዲሱ ዣቪ ወኢኒስታ በሉት ፌራን ቶሬስ ጋቪ ዳኒ ኦልሞ አንሱፋቲ ማሪዮ ጊዩ የመሳሰሉ 223 ከሁለት ዓመታት በፊት ዣቪ ሄርናንዴዝ ባለንዶር የሚገባው ታላቁ የባርሴሎና ከፍታ ሚስጥር፣ የመሃል ሜዳው ኳስ አቀባይ ኮኮብ ላሚን ያማልን ጨምሮ 15 የላማሲያ ድንቅ ወጣቶችን ወደ ዋናው ቡድን አሳደገ። ከላማሲያ ተነስቶ የመሃል ሜዳው ሚድፊልድ ማስቴሪዮ ሆኖ ከጓደኛው ኢንዲሬ የሲኔስታና የላማስያ ጓደኞቹ ጋር የዓለም እግር ኳስን የወረረው ዣቪ ሄርናንዴዝ የድንቁ አካዳሚ ውለታ የጸና መሰረትን ዳግም በባርሴሎና የአሰልጣኝነት ዘመኑ ጣለ። የዣቪን መንገድ ባርሴሎና እንደደረሱ በፍጥነት ያስቀጠሉት ሃንስ ፍሊክ በአፍላ የላማስያ የኳስ ምታተኞች ዳግም ታላቁን ባርሴሎናን ፈጠሩ። በአንዴ ውድድር ዘመን ብቻ ባላንጣ ሪያል ማድሪድን ከአንድም ሁለት ሶስት አራቴ ነጭ ፎጣስ ጥለው ዘረሩ። በኤል ክላሲኮ ሪያል ማድሪድ ተዋረደ። በአራት ጨዋታ 16 ለሰባት ተሸነፈ። ላሚን ያማልና ጓደኞቹ ከማድሪዲያኑ ፊት ደጋግመው ደነሱ። ለትሪብል ሶስት ዋንጫ አላማ ከኢንተር ሚላን ከተካሄደ ታላቅ ተጋድሎ ጋር ባርሴሎና በሱፐር ካፕ፣ በንጉሱ ዋንጫ፣ በላሊጋው በከፍተኛ የበላይነት ደመቀ። የሜድ ኢን ላ ማስያ ውለታ ከላሚን ያማል የትም የሌለው ምታት ጋር የዛሬው አይደለም፣ የቀጣዮቹ ዓመታት ገና ሮጦ ያልጠገበው እንደው በቀላሉ የማይቆመው ባርሴሎና ዳግም ተፈጠረ። ቪቫ ባርሳ፣ ባርሴሎና ላሚን፣ ባርሴሎና ላሚን ያማል ሎይሶ ላሚን ያማል አድማጮች፣ እርሱ ሊቨርፑል የ30 ዓመት የሊግ ታይትል እርግማኑን የኮቪድ-19 ወቅት ሲቀርፍ ገና የ11 ዓመት ህጻን ልጅ ነበር። አርሰናል ለመጨረሻ ጊዜ የፕሪምየር ሊግ ዋንጫን ሲበላ አልተወለደም። ዩናይትድ የድል አባቱ ሰር አሌክስ ፈርጉሰንን በክብር ከሸኘ በኋላ እንደ ቆመ ሲቀር ገና የአራት ዓመት ሕፃንም ነበር። ስፔን በ2010 በታሪክ ለመጀመሪያ ጊዜ ከማዲ በሀገር የዓለም ዋንጫውን ስታሸንፍ ገና የሁለት ዓመት ጨቅላ ነበር። በአንፊልድና ኦልትራፎርድ በባርሴሎና መለያ መጫወትን የሚመኝ የሮናልዲኒዮ ሊዮኔል ሜሲና ነይማር ኔይማር ጁኒየር አድናቂ ነው። ላሚን ያማል ይባላል። ለእግር ኳስ ንግስና የተቀባው ምትሃተኛ ሪያል ማድሪድ እኛን ይፈ ራናል እንጂ እኛን ፍራውም ይላል። ማረጋገጫውን ከፈለጋችሁ የዘንድሮ ሲዝን ብልጫችን ብቻ በቂ ነው ሲል ይናገራል። እኔ ሜሲ አይደለሁም። በሜሲ ቀለም መታየትም ለንጽጽር መብቃትም የለብኝም። እርሱ ታላቅ ኮከብ ነው። ለዓመታት ሁሉን በእግር ኳስ ያዝናና ከባርሴሎና ታሪካዊ ኮከቦች ቀዳሚው ነው። እኔም የራሴ መንገድ አለኝ። ከሜሲ መነጻጸር፣ የሜሲ አልጋ ወራሽ መባል የሚያኮራ ቢሆንም ላሚን ያማል የራሱ መንገድ አለው ሲል ይመልሳል። በ17 ዓመቱ ከ100 በላይ ጨዋታዎችን ለባርሴሎና ያካሄደ ባለታሪክ ነው። ከኢኳቶሪያል ጌኒ ስደተኛ እናቱና ሞሮካይ አባቱ ባርሴሎና 2007 ላይ የተወለደው አዲሱ የዓለም እግር ኳስ ኦርኬስትራ መሪ ከወዲሁ ታላላቅ ድሎችን የተጎናፀፈ እንደ ልዩ ተስጦ ምታታይ ብቃቱ የሜዳ ላይ ውጤታማ አገልጋሎቱና አስደናቂ ብቃቱ ስንት ባለንዶር ይሄ ኮከብ ከወዲሁ ያሸንፋል? የሚሊዮኖች ጥያቄ ነው። ገና 18 ዓመት ያልሞላው የዓለም እግር ኳስ ድንቅ የኳስ ብልሃተኛ መሆኑን የታዘቡ ሚሊዮኖች ስንት ባለንዶር ይሄ ኮከብ ከወዲሁ ያሸንፋል ክርክሩን ጀምረዋል። በአግባቡ በደረጃው በላማስያ ሕያው አሻራ በተቀመጠው የባርሴሎናና የስፔን ብሔራዊ ቡድን ከፍታ ውስጥ ማሳካት ይችላልም ሲሉ ላሚን ያማል ያኔ ገና ጨቅላ ሳለ ከእግር ኳስ ሜዳው ከእግር ኳስ ዳንኪራው ምትሃተኛ ተአምሩን እንዲያሳይ የተቀባው ነገረ ስራው አጨዋወቱ ጭምር ራሱ ሊዮኔል ሜሲን የሚመስለው በዚህ ወቅት በምድራችን ከላማሲያ ከባርሴሎና ውጪ የትም የሌለው የእግር ኳስ እጹብ ድንቅ ተስጦ ላሚን ያማል ገና በ17 ዓመቱ የክብር ንግስና ዘውድን የደፋው የካታሎኒያኑ ዳይመንድ እግር ኳስን የበለጠ እየወደድ ነው ለመቀጠላችን ከሲያረሰበን ሜሲ አሻራ በኋላ ክስተት ሆኖም ብቅ ያለው ራሱን ብቻ የሚመስለው የትም የማይገኘው የዓለም እግር ኳስ ውበት አዲሱ ስጦታ ፀጋ በረከት ነው ላሚን ያማል። ላሚን ያማል ሕጋዊ ያልሆኑ ነገሮችን እየፈጸመ ነው። ማን ነው በ17 አመቱ በዚህ የላቀ ደረጃ የሚጫወተው? ማን ነውስ በ15 ዓመቱ የዋናው የባርሴሎና ቡድን ተሰላፊ የሆነው? ማን ነው በ16 አመቱስ ላሊጋን ያሸነፈው ከሜሲስ የተነጻጸረው? 17 ሲሞላው ለሀገሩ ስፔን ታላቁን የአውሮፓ ዋንጫ ያሸነፈውስ ማን ነው ሲል ሪዮ ፈርዲናንድ ላሚን ያማልን ከህግም ከተፈጥሮ ጭምርም ወጣ ያለ ነገር እያሳ ያሳየ ነው። የሰው ልጅ በዚህ እድሜው ደረጃ በዚህ ልክ እንዴት ከፍ ይላል? እግር ኳስ ፊት አውራሪ ንጉሱ ለይቷል። ግራሲያስ ላሚን፣ አንተን የወለደች ማሕፀን ትባረክ ሲል ሪዮ ፈርዲናንድ ያሞካሻል። ጋሪ ሊንከር በበኩሉ ስፔን የአውሮፓ ሻምፒዮን፣ እንግሊዝ ተሸንፋለች፣ እግር ኳስም ወደ ቤቱ አይመለስም አስታውሱ ግን ይህ የስፔን ብሔራዊ ቡድን ላሚን ያማል የተባለ አዲሱ የዓለም እግር ኳስ ንጉስን ፈጥሯል። ሪመምበር ዘኔም ላሚን ያማል ይሄ ስም ለዓመታት በአድናቆት በሕይወታችን አብሮን ይቀጥላል ሲል ያማልን ጋሪ ሊንከር ያወድሳል። ሉተር ማቲያስ የጀርመኑ ሌጀንድ በበኩሉ ማራዶናን አየን፣ ሜሲን ተመለከትን፣ ላሚን ያማል ተከተለ። ይሄ ወጣት ለእግር ኳስ ውበት ከፈጣሪ የተላከ ነው ይላል። ገና በ15 ዓመቱ ለዋናው ቡድን የመሰለፍ ዕድልን ከላ ማሲያ አሳድጎ የሰጠው ዣቪ ሄርናንዴዝ ባንጻሩ እመኑኝ፣ እርሱ ሜሲ ነው። ሜሲን ይተካል። የሜሲ አልጋውራሽ ነው። ከሜሲ በላይም የመሆን እድል አለው። በእግር ኳስ ሁሉን ነገር መከወን ይችላል። የባርሴሎናና የባርሴሎና ብቻ ስለሆነም እድለኞች ነን ሲል ዣቪ ያወድሰዋል። የመድፉ ንጉስ ቴሪ ዳንኤል ሄነሪ በበኩሉ ከክላሲኮ በኋላ የባርሴሎና መለያ የተቀያየሩት ሁለቱ ድንቆች ላሚን ያምአል። ከሁሉም በላይ ለመሆን ሁሉን ነገር ያለው ገና ወደ 18 ሳይጠጋ ማንም ያልፈጸመውን የፈጸመ በሞደርን ዴይ የድንቅ ተስጦ ባለቤት የሆኑ ወጣቶች የሚያጋጥማቸው ዝና ጀብና የሚዲያ ሙገሳን በአግባቡ መቆጣጠር እስከቻለ ድረስ ላሚን ያማል እግር ኳስ ዳግም ከላማሲያ የፈጠረው ቁጥር አንዱ ኮከብ እንደሆነ ኦንሪ ይመሰክራል። እርሱ ከሜሲና ክርስቲያኖ ሮናልዶ ብዙ የሚማር ይመስለኛል። ድንቅ ታዳጊ ነው ከታላቅ ብቃት ጋር ለረጅም ጊዜ በከፍታ የመጫወት ታላቅ ስብእናን ከሊዮና ሲያረሰበን ሊወርስ ይገባል። ይህንን ከፈጸመ ያኔ ከሁሉም በላይ የገዘፈ ለመሆን ይችላል። ላሚን ያማል ይህንን ለመከወን ለእግር ኳስ ውበት የተሰራ ድንቁ ምታተኛ ታዳጊ ነው ይላል ቲየሪ ዳንኤል ኦንሪ ከሜድ ኢን ላ ማሲያ ተነስቶ ገና 18 ሳይሞላ ሁሉን ነገር ማሸነፍ የጀመረ ለባሎንዶር የሚታጭ እርሱን የመሰለ የማይገኝለት አዲሱ የዓለም እግር ኳስ አውራው ላሚን ያማል። ላሚን ያማል በዛ የሳንሲሮ ምሽት ሁሉን ነገር ሰጥተናል። ብዙ ዓመታት ከፊታችን አሉ። ይሄ ቡድን ታሪክ ይሰራል። እመኑኝ ታሪክ እንሰራለን። ኢንተር ተደናቂ ተጋጣሚያችን ነበር። ወደ ሙኒክ የአውሮፓ ቻምፒየንስ ሊግ ፍጻሜ ዘንድሮ ባንሄድም ደጋግመን በዚህ መድረክ ለፍጻሜ መቅረብ፣ ቻምፒየንስ ሊጉንም ማሸነፍ እንደምንችል ቃል እገባለው። ላሚን ያማል በ13 ጎል ትሪለር ከተጠናቀቀው ሀያል ትንቅንቅ በኋላ ለባርሴሎና ደጋፊዎች ከወዲሁ የገባው ቃል ነው። ሁሉን ነገር ሰጥተናል። ብዙ ዓመታት ከፊታችን አሉ። ይሄ ቡድን ታሪክ ይሰራል፣ እመኑኝ። ደጋግመን በአውሮፓ ቻምፒየንስ ሊግ ፍጻሜ እንቀርባለን፣ ውድድሩንም ታላቁንም ዋንጫ እናሸንፋለን። ይህ የላሚን ያማል የላማሲያው ፈርጥ የባርሴሎናው ምልክት የዓለም እግር ኳስ ጸጋ በረከት ሕያው ቃል ነው። ሜድ ኢን ላ ማሲያ ላሚን ያማል የትም የሌለው የእግር ኳስ ጠበብቶቹ መናኸሪያ፣ ወደር አልባው የፉትቦል ዳይመንዶች መፍለቂያው ቦታ፣ የምትሃተኛ ከዋክብቶች መነሻው፣ የእግር ኳስ ጸጋ በረከት፣ የባርሴሎና ምልክት፣ የካታሎኒያን ኩራት ላማሲያ የዓለም እግር ኳስ የውበት ምስጢሮችን በየዘመኑ ለመፍጠር የማይነጥፈው ማህፀን ባለቤት ከሊዮኔል ሜሲ እስከ ላሚን ያማል ላማሲያ ላሚን ያማል የትም የሌለው በባርሴሎና ብቻ ከላማሲያ ጋር የሚገኘው ገና በ17 ዓመቱ በእግር ኳስ እንደ ልቡ ከሜዳው የሚዘንጠው ተፈጥሯዊው አዲሱ የዓለም እግር ኳስ ስጦታ ላሚን ያማል የትም በምድራችን ከላ ማሲያ ውጭ ተፈልጎ የማይገኘው ምትሃተኛው፣ የሊዮኔል ሜሲ አልጋ ወራሽ፣ በራሱ ቀለም በራሱ መንገድ እየነገሰ ያለው ኮከብ ላሚን ያማል። በትሪቡን የኮከቦች ገጽ ኤፍሬም የማነ ነኝ።